ነገር ሰላም ስለሌላ በደንብ አድርጋ እንድታወራውና እንድታበሳጨው ነግሬያታለሁ። ስለዚህ ይሰክራል ማለት ነው። በነገራችን ላይ መርዝ ይህም ሆኖ ላይሳካ ስለሚችል ሌላ ፕላን የሚያዛለን፣ ምን ይፈጠራል ነው ይ አማራጭ ምን ይዘው፣ ምናልባት መሀል ቤት ብትከዳንስ? አታደርገው። እሷን ዛሬ ከከዳቸው ሞገስ፣ መኔ የሆነ ሰው ይሞታል።

ፍራታ የኔ ቆንጆ እንኳን ደስ አለሽ! መድብልን ያክል ጀግና አፍቃሪ ባላግንተሻል። ኦ ማይ ጋድ ጋይስ፣ እኔ እንዴት ነው ደስ ያለኝ የምር እንዴ! መድብል እኮ የፍራታን ፎንቃ ገባለት ጋይስ፣ ደስ አይልም? ወይኔ የፍራታ የፍራታ። በነገራችን ላይ እንግዲ ቆንጆ ናት እኮ እኔ ኮ ባለፈው ማለት ነው፣ ይኔ፣ ቸኮሌት፣ ይኔ ጥቁር አዝሙድ፣ ይኔ ቆንጆ፣ ስታምሪ ምናም ይላታል። እኔ ኮ ለስራው እንዲቀልለት እሷን ለመግባባት መስሎኛል። ለካስ ፎንቃ ጠልፎታል ጋይስ። እኔ መቻወኩላችሁ። እኔ ኮ ታንገቱ መስሎኛል። ለካ ሶስት ታንጀቱ ነው ለካ የሚያወራው የነበረ እና እሷም ደስ ብሏት ምናምን የተሽከራመመች ነበረ ብሯን እራሱ የተባበሩት ያገናኛቸው እነሱ የስራ ጉዳይ ነው፣ ብር ነው ጋይዝ። ማለት እንግዲህ ብር ሊሰጣት እሷ መረጃ ቀባይ ሆና ነው። ከዛ እና ታይ፣ እኔ እና አንቺ እኮ ወደፊት ምናምን፣ ታይ አላማለን የቀጣይ ህይወት እኮ ብዙ ነገር ሊያገናኝን ይችላል። እንዴ የፍራታ፣ በእናትሽ በጣም አስተዋይ ልጅ ነሽ እኮ ምናምን ይላታል። እኔ ደግሞ ለስራው እንዲቀልለት እሷን ልቧን ለማግኘት ወደ ራሱ ለመሳብ ለስራው ፍጥነትና ለራሱ እንትን መስሎኛል። ለኪስፎን ቃ ጠልፎታል ጋይዝ አዎም አይገርም። ለማንኛውም ምድለኛ ነሽ። አፍሰሻልሽ መድብልን ያክልሸበላጅግን እኮ ነው። የእውነት ግን በጣም ነው ደስ ግን ዲራማም ቢሆን ጋይስ አንዳንዴ በጣም ነው ደስ የሚለው። እንጃ ብቻ በጣም ጎበዝ ነው፣ እውነት ማለት ነው። በቃ ሐሞት ክትት ያለ በቃ እንዴት ትበላችሁ ጋይስ። በቃ ደስ የሚል ወኔ በወሬ ሳይሆን በተግባር ሰርቶ የሚያሳይ ጀግና ነው እና ምርጥ አፍቃሪ ስላገኘሽ እንኳን ደስ ያለሽ እንልሽ። እወዳለሁ ማለት ነው፣ የኔ ቆንጆ የኔ ጥቁር አዝሙድ። እውነትም ጥቁር አዝሙድ ጉድ እኮ ነው። እንግዲህ ትናንት ራመድ ብል ሰው በችግር ውስጥ ነው፣ ፍቅር ቦታ አይመርጥም፣ ሁኔታ አይመርጥም እያለ ራሱ እያወራው ነበረ ሁኔታዎችን እና እውነት ነው እናንተ እውነት ነው። ለራሱ እዚህ ወንድሙ ጠፍቶበት በብዙ ውጣ ውረድ ውስጥ ሆኖ ይሄ ፍቅር የሚባል ነገር ድንገት ነው እንደዚህ ጠብ የሚያደርገው። የሚገርም ነው። ዋይ ዋይ! ለዛው መድብልን የመሰለ ሸበላ ጀግና፣ በቃ አስተዋይ ነው። በቃ ሞተ። ኮስታራ ይባላል እንደዚህ አይነት ወንድ ማለት ነው። ዝና አሁን ዝና አለ። ዝና፣ ወንድ ወንድ ነው ግን በአፉ የሆነ በወሬ ነገሮችን ከተግባር ይልቅ በወሬ ያልፋሉ፣ ይዝናጋ ማለት ነው። መድብል ግን ነገሮችን ምን ሲያደርግ በእቅድ ነው፣ ያቀዳቸውን ነገሮች ደግሞ በተግባር ያደርጋልና እኔ በጣም ነው ደስ ያለኝ እውነት ለመናገር በዛ ላይ ደግሞ ፍቅር ስለያዘው ደስ ብሎኛል ማለት ነው። ያው እንግዲህ እሱም ያሳለፈ ሕይወት ብዙ ውጣ ወረዶች ናቸው። በዛ ላይ ኤፍራታ መስፈርት ምንድን ነው ብሎት ነበረ። እንዳያችሁት ሞገስ እና ምንም የለም። ብቻ የሆነ ነገሯ ደስ ይላል። ያው በእርቅት ጓደኛዋን አሳልፏ መሸጧ ለገንዘብ ብላ እንደዚ ማድረጓ እሱ ደካማ ጎኗ ቢሆንም ብሎ ብቻ ግን የሆነ ፍቅር ስለጠለፈው ከመጥፎ ጎኗ ይልቅ መልካም ጎኖቿ ያየባት ነገሮች ስለሳበው በቃ ብዙ ነገሮችን ይሸፍናል። እና ፍቅር እውነትም ቦታና ጊዜ አይመርጥም ሁኔታዎችን አይመርጥምና በጣም ደስ የሚል ነው እላቸዋለሁ። እኔ በጣም ደስ ካሰኘ ነገር ነው ይሄ። ሌላው ከእንግዲህ ማህሌት የተሰጣትን ተልኳን ትወጣለች። እንግዲህ እንደዝና በሕይወቷ የምትፈራው ሰው በዚህ ምድር የለም ነበረ። የገንዘብ ጉዳይ ሆኖ ግን እንደምታውቁት ከህይወቷ በላይ ገንዘብን ትወዳለች ማለት። እና ህይወቷን እንግዲህ ማለት ህይወቷን አሲዛ ነው አሁን። ምክንያቱም ይሄ ነገር ሳይሳካ ቢቀር ኦኬ ተሳክቶላታል፣ ግን ሳይሳካ ቢቀር ነገ ጠዋት ምን እንደሚያደርጋት እሷ ራሷ ታውቃለች ብለዋለች። እሷም ዝና ጋ ሄጄ ሙቼ አፈር እንኳ ሳለብስ ከምቀር እናንተ ገላችሁኝ አፈር ብለብስ ይሻለኛና ያለችሁና ግን ያው ገንዘብ ስታይ በቃ ሁሉም ነገር ረሳችሁና፣ ዝሮ ዝሮ ከዚህ ከሄደች በኋላ እንግዲህ ለማንም አልተነፈሰችም። እነ መድብል እንዲያገቷት ምናምን፣ በቃ አሪፍ ጊዜ ስታሳልፍ፣ አሪፍ መዝናኛ ቦታ ስታሳልፍ እንደቆየ ሰው እንግዲህ መታ ኤፍራታን ራሱ ሰላም ብላ ሌላ ምንም ነገር አላወራቻትም። ቀጥታ ወደ ዝና ጋ ሄደችው። ዝናም እንግዲህ ምንድን ነው፣ የት ነው የከረምሽው? ተናገሪ ከሀስ ከፐያለ ሲያና ዝዛት ለራሱ ባክት ወይ በናት፣ ዛሬ ረፍት ብዬ ነው። በቃ ዛሬ መጠጣት ምናምን ነው የምፈልገው። ተው እንደዚህ ያልክ እንትና ትበለኝ እያለች እንግዲህ አሪፍ ጊዜ እያሳለፉ ይገኛሉ፣ ማለት ነው። ከታዘብኩት ነው እንደው እኔ በጣም የገረመኝ የማህሌት ድፍረት። አሁን እኮ ዝና ኢቨን ማለት ነው ነገ ጠዋት እንኳ የሆነ ነገር በሆነ ምክንያት ዝና መቼም እዚሁ ሊቀር አይችልም ሰው። እርግጠኛ ነኝ እሷ እንዲያስያዘችው ይጠረጥራል ብዬ ተስፋ አደርጋለሁ እና የዛን ሰዓት ምን እንደሚያደርጋት በፈጣሪ ስም ለነገሩ ከተማውንም ቢሆን ለቀጣይ ችግር የለባትም፣ እሷ በዛ ላይ ብር የሚያሳየው ሰው ካለች ችግር የለባትም። እና ውድ ቤተሰቦች እንግዲህ ይህን ይመስላል ማለት ነው። ላይክ ያላደረጋችሁ ላይክ አድርጋችሁ ጀምሩ። ቪዲዮን እስከ መጨረሻ ማለት ሀሳብ አስተያየታችሁን አስቀምጡልኝ። እስኪ እናንተ እስከታዘባችሁት እና ደግሞ ዝና እንግዲህ ሰክሮ ፊት ለፊት ከነመድብል ጋር ተገናኝተዋል። እውነት እንዳሰቡት እነመድብል መድብል ይሄድላቸው ይሆን ማለት አግተው ቤቱ ይዘው ሂዶ እንግዲህ የስካሩ አሸንፎት ይሆን ወይስ የሆነ መሰናክል ይገጥማቸው ይሆን? እስኪ እናንተን ሀሳብ አስቀምጡ። እኔ ግን ምክንያቱም ስለሰከረ መኪናም የራሳቸውን በጎን ስለን ስላለ ቀጥታ ይዘውት ቤታቸው ይሄዳሉ። ይዘዛ በኋላ የፊጥኛ ስራሉ ምንም የሚመጣ ነገር የለም ብዬ ተስፋ አደርጋለሁ። ከዛ ሲቀጥል ደግሞ ስልኩን ምናልባት ከዝና ዝና ኮ ምንም ኢንፎርሜሽን አሁንም ሊያወጣላቸው አይችልም። በተለይ ስለ ብሩክ ምንም አይልም። ምክንያቱም የሆነ ነገር ተናገረ ማለት እነዛኞቹ ጓደኞቹ ጋ በጣም አደጋ ስላለው ማለት ነው ሶ ያንን መናገር ካልቻለ ደግሞ ትንሽ ይከብዳል። ከብዳል እንግዲህ መድብልም ይናደዳል በእርግጠኝነት። ምክንያቱም ተናገር ስለው አልናገርም ካለ መሀልትን እንኳ እንግዲህ አንቄድ ፋሻለሁ ብሎ ብዙ ነገር ሲያደርግ ነበር እና አሁንም ብቻ ከባድ ነው። ምን ትላላችሁ እናንተ? እኔ እንግዲህ ያው ብቻ በሆነ ምክንያት የተወሰነ ፍንጭ እንደሚያገኙ አንጠራጠርም። በተለይ ደግሞ ስልኩን ስልኩን ቢይዙ ስልኩን ቢፈተሹት ብዙ ኢንፎርሜሽኖች ብዙ መረጃዎችን ያገኛሉ ብዬ ተስፋ አደርጋሉ። ሌላው ቅድስቴ እንግዲህ ያው እንትናን ያው በብሩክ የብሩክን በጥበቃ ላይ ነው የምትገኘው። ከጥበቃም በላይ እንግዲህ ከዛሬ ነገ ነገሮችን እየጠበቀች ነው። ያው የብሩክ መጥፋት በጣም አሳስቧታል እያሰበች ነው፣ ከምንም በላይ ማለት ነው። በዛ ላይ ደግሞ የምሳሌ ጥያቄዎች ተደጋጋሚ ጥያቄዎች ይቀርቡባታል፣ እና ከዛሬ ነገ በቃ እንደ መልስ የሌለው ጥያቄ ሲሆንባችሁ ከባድ ነው። እና አንድ ቀን ስታታላት አንድ ቀን አንድ አንድ ቀን ተደጋጋሚ እንትን እያለችባ ነው የምትገኘው፣ ያውም ዳጣ እየመጣች እና አንዳንድ ሰዎች እንደዚህ ስላሉ በመካከል ያውም ትንሽ ረሳ ስለምታደርገው ነው እንጂ ያለችበት ሁኔታ ትንሽ ከበድ ይላሉ። ቤተሰቦቻችን ግን እሱን በቅርብ እንግዲህ ብሩክም ያለበትን ነገር እንደምናውቅ ከፈጣሪ ጋር አንጠራጠርም ማለት ነው። ቤተሰቦች፣ በቀጣይ በአዲስ ቪዲዮ ይዘን እንመጣለን። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። እንግዲህ መድብል እና ሞገስ እንግዲህ በለስ ቀንቷቸው ዝናን ይዘው ወደ ቤታቸው ከሄዱና እንግዲህ የዛን ሰት ዝና ተይዞ ሲለፈልፍ ማየት እንፈልጋለን። እሱን ደግሞ በቅርብ እንደሚሆን አንጠራጠርም። ላይክ እያረጋችሁ ጠብቁን። በያላችሁበት ሰላም ጊዜ። ባይ ባይ።